ይህ የአዲስ 1879 የታሪክ ማስታወሻ ነው። ብርጋዴር ጀኔራል እሸቱ ገብረ ማርያም በሐረርጌ ክፍለ ሀገር የተወለዱ ሲሆን አንደኛና ሁለተኛ ደረጃ ትምህርታቸውን በሐረርና በአዲስ አበባ ገና ከተቀጠሩ ሦስት ወር ያልሞላውን በወጣት ጦር የተመሠረተውን የተራራ ክፍለ ጦር በመያዝ ሌት ተቀን ውጊያ የማይለየውን የናቅፋ ግንባር ወይም የናደው ዕዝ አካል በመሆን የናቅፋን መከላከያ ግራ ክንፍ በመያዝ በየጊዜው በቀን ሆነ በሌሊት የተደጋገመ ማጥቃት የፈጸመውን የሻዕቢያ ጦር ወሳኝ መከላከያ ይዘው የዕዙን መከላከያ ይዞታ ያላስደፈሩ ቆራጥ መኮንን ነበሩ። በቀይ ኮከብ ዘመቻ ምዕራፍ ሁለት ከናደው ዕዝ መከላከያ ግራ ክንፍ በመነሳት ከመለብሶ ከሚገኘው ዐሥራ ስምንተኛ ተራራ ክፍለ ጦር ጋር ጣምራ ማጥቃት ፈጽመዋል። ይህንንም ሲያደርጉ የሻዕቢያን መከላከያ ጥሰው በመግባት እጅግ አስቸጋሪ የነበሩትን ጥልቅ ሸለቆዎችንና ተራሮች በማለፍ ከዝናብና ከጎርፍ ጋር የተንገላቱ ናቸው። ጠላትን ከ20 እስከ 35 ኪሎ ሜትር ድረስ እየተከታተሉ ከነድርጅቱ የመቱና ብዙ መሳሪያና ምርኮ ያስገኙ ጀግና መኮንን ነበሩ። በተለይ በእርሳቸው ስር ይታዘዙ የነበሩትና በጀግናው ሌትናንት ኮኖሬል ቡላ አቶምሳ የሚመራው 51ኛ ተራራ ብርጌድና በጀግናው ኮኖሬል ያሬ ደበላ ይመራ የነበረው 49ኛ ብርጌድ ያሳዩት አመራርና ጀግንነት ምንጊዜም የማይረሳ የጦር ሜዳ ታሪክ ነው። እነዚህ ብርጌዶች ከናዛዦቻቸው በክፍለ ጦሮች ውስጥ ስመጥራ ለኝታ ተብለው የሚጠሩ ክፍሎች ነበሩ። ብርጋዲያር ጀኔራል እሸቱ ግብረ ማርያም በ1980 ዓ.ም ክፍለ ጦራቸውን ይዘው ትግራይ የሰፈረውን የወገን ሦስተኛ አብዮታዊ ሰራዊትን ለማጠናከር ለመርዳት ከኤርትራ ተነስተው በመገስገስ ላይ እንዳሉ ራማ በተባለ ወረዳ በጠላት ደፈጣ ወጥመድ በመግባታቸው እየተታኮሱ ውለው ከአቅም በላይ በሆነ ምክንያት ሕይወታቸው አልፏል። መኮንኑ የገነት ጦር ትምህርት ቤት የአሥራ ዘጠነኛው እጩ መኮንን ውድድር ምሩቅ ሲሆኑ ከእግረኛ ትምህርት ባሻገር አድቫንስ መድፈኛ ኮርስ ወስደው በላቀ ውጤት ፈጽመዋል። ብርጋዴር ጀኔራል እሸቱ ገብረ ማርያም የሃያ ሁለተኛ ክፍለ ጦር አዛዥ በሰሩት ድንቅ ሥራ በታሪክ ሁሌም ይታወሳሉ፣ ይዘክራሉ። ቤተሰቦቻችን አሁንም ጀግኖቻችንን ማውሳታችንን መዘከራችንን እንቀጥላለን። ለሀገር ዳር ድንበር መከበር ብዙ መሥዋዕትነት ተከፍለዋል። የተከፈለልን ነገር ደግሞ እኛ በማስታወስ ታሪካቸውን እንዘክራለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879